በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ኢትዮጵያ የሥላሴ የክብራቸው መገለጫ እና መመስገኛ ምድር። ኢትዮጵያ ርስተ ድንግል ማርያም። ኢትዮጵያ የዓለም ብርሃን። ኢትዮጵያ የዓለም ገዥ ናት ለዘላለም። የተወደዳችሁ እና የተከበራችሁ የኢትዮጵያ ኦርቶዶክስ ተዋህዶ ልጆች የኢትዮጵያ የዓለም ብርሃን እንቁ ቤተሰቦች በያላችሁበት ክፍለ ዓለም እንደምን አላችሁ? ለእኔ ልውል እግዚአብሔር ክብር ምስጋና ይድረሰው። እናቱ ድንግል ማርያም ምስጋና ይድረሳት። ጻድቃኑ፣ ቅዱሳኑ፣ ወዳጆቹ ሁሉ እንደየክብራቸው የተመሰገኑ የተከበሩ የሆኖልኝ አሜን። እኔ ያየሁት ነገር ያው ምስክርነት ሰጥ ይሄ ሁለተኛ ጊዜ ሊሆን ነው ማለት ነው ልክ ይሄ ከሐምሌ ሰባት በኋላ ብለው አባታችን የመጨረሻውን መጨረሻ ምልክት ካስተላለፉ በኋላ ከሐምሌ ሰባት በኋላ ነው እና ትንሽ ቀኑን ዘንግቸው ነው እዚ ላይ ቅርታ ይደረግልኝ እና ያየሁት ምን መሰላችሁ ዓለም በሁለት ጎራ ተከፍላ ነው ያየዋት እና ዓለም በሁለት ጎራ ስትከፈል እኔ በስተ ሰሜን ከሰሜን እስከ ደቡብ ድረስ እኩል ለኩል ተከፍላ በስተሰሜን ሰሜን በኩል ማ ነው በስተ ምዕራብ በኩል ያለው ልክ እንደዚህ በመካከለኛው ምስራቅ እንዳለው የመሬት አቀማመጥ እና መልካ ምድር ከሆኑ ፍጹም በረሃ ነው። ሀሩር በርኔ በረሃ የዛፍ ነገር የለም። ምን የለም ምን የለም። ዝም ብሎ ጭው ያለ በረሃ ነው። ከሰሜን እስከ ደቡብ ድረስ ምዕራቡ ክፍል ሙሉ ለሙሉ በረሃማ ነው ማለት ነው። እንዲሁ ከሰሜን እስከ ደቡብ ድረስ ግማሹ ክፍል ደግሞ በስተምስራቅ በኩል ያለው ክፍል ደግሞ ፍጹም ለምለም ነው። ምድሩ ደስ የሚል ልክ በሰኔና በሐምሌ ምድር እንደምትለብሰው አይነት ሳር የለበሰ ሳር አረንጓዴ ሳር የለበሰ እጅግ የሚያምር በዛ ላይ ደግሞ በተራሮቹ እና በየቦታዎቹ ደግሞ ትልልቅ የአገር በቀል የሚያማምሩ ደስ የሚሉ ዛፎች ያሉበታ እንግዲህ ብዙዎች የገጠር ልጆች ምናምን እናቃችኋለን። ዝግባ፣ ቀረሮ፣ ዋንዛ፣ ግራር፣ ሾላ፣ ዋርካ የሚባሉ ዛፎች አሉ እና እንደ እነዛ እነዛ አይነት ዛፎች በብዛት አሉ እጅግ በጣም ያምራል እና በዛ አካባቢ መነኮሳት አሉ። በእድሜ የበሰሉ ሰዎች አሉ። ህፃናት አሉ እንደዚህ ጎረምሶቹ፣ ወጣቶቹ ብዙም አይደለም። የተወሰኑ አሉ ግን፣ ያን ያህል እንደ ህፃናቱና እንደ አዛውንቶቹ አይበዙም። አዛውንቶቹ ቁጭ እንደማለት ቁጭቁጭ ቁጭ ብለው ያሉ አሉ፣ ስራ የሚሰሩ አሉ። ህፃናት ይቦርቃሉ፣ ይጫወታሉ። እና በቃ ይገርማል፣ በቃ ልዩ ነው። እንደ ይሄ ነው ብዬ ከኔ ቃል አውጥቼ ልነግረው ወይንም ደግሞ ልገልጸው የሚችልበት ቃል የለኝም እና እጅግ ያምራል። በቃ በስተ ምስራቅ በኩል ያለው ስፍራ ማለት ነው። በስተ ምዕራብ በኩል ደግሞ ያለው ስፍራ የሚያስደንቀው ነገር እንዳልኳችሁ ፍጹም በርኔ በረሃ ሆኖ ሳለ ዛፍ የለም፣ ሳር የለም፣ ምንም ነገር የለም። በረሃ ሆኖ ሳለ ግን ምን አለ? በዛ በረሃ ውስጥ ሁለት ዋሻዎች አሉ። እነዚህ ዋሻዎች ደግሞ የአንደኛው ዋሻ የዘንዶ አፍ ነው የሚመስል። በቃ በሩ ልክ ወደ ዋሻው ስትገቡ ገቡ የዋሻው መግቢያ የዘንዱ አፍ ነው። አንደኛው ዋሻ ደግሞ የአዞ አፍ ነው። በቃ ሁለቱ ዋሻ አንዱ ዘንዶ ነው፣ አንዱ አዞ ነው። ከዛ ያለም ሁሉ ህዝብ እንደ ገደል አፈር እየተናደ ህፃኔ ለወጣት ወጣት፣ ሽማግሌ፣ ጎረም ሳምና ሁሉም እንደ ገደል አፈር እየተናደ እየተናደ እየሄደ ወደዛ ዋሻ ይገባል በዛ በሁለቱ ዋሻ የዘንዶ አፍና የአዞ አፍ ቅርጽ ባለው ዋሻ በር የሄደ ይከተታል የሄደ ይከተታል። ይሄዱ ይሄዱና የተጋፉ እየተጣደፉ ምንም የሚያባረራቸው ሰው የለም በራሳቸው ግን፣ በዚህ በኩል በስተምስራቅ በኩል ካሉት አረጋውያንና ሕፃናት የተወሰኑ ወጣቶች ጋራ ልክ እንደ እንደ መላኩ ራይል ለእዝራስቱ የልጽዋ ሲያጠጣው ያለው ስዕል አድኖዋል አይደለም ልክ በእንደዛ በእንደዛ አይነት አቋም መልክ ፀጉራቸው አለባበሳቸው ሁለ ነገራቸው እንደዛ የሆኑ ረጃጅም ሰዎች አሉ። በነዛ በስተ ምስራቅ በኩል ካሉት ሰዎች ጋር ማለት ነው። እነዛ ሰዎች ቁመታቸው ረጃጅም፣ መልካቸው እጅግ የሚያስደንቁ ውቦች፣ ሀር የሚያምር ልብስ የለበሱ የሚያማምሩ ሰዎች ናቸው እና በእጃቸው በቀኝ እጃቸው ግን ምን ይዘዋል የሚያስፈራ የእንትን ምንድን ነው ይሄ እንደ መባረቅት የሚያብለጨልጭ የሚያስፈራ ነጫጭ ሰይፍ ይዘዋል። መዘው መዘው እንዲህ ወደ ትከሻቸው እንደማድረግ እንደዚህ አቁመው አቁመው ሰይፍ ይዘዋል። እነዚህ ሕፃናቱ ሽመጋግሌዎቹ እና የተወሰኑት ወጣቶች ያልኋችሁ በዛ በለምለሙ በሚያምረው ስፍራ ያሉት ከነሱ ጋር ናቸው። በነዛ መሀል ነው የሚንቀሳቀሱት እነዚህ የመባረቅት ሰይፍ የያዙት ሰዎች ማለት ነው። ታዲያ እነዛ በለምለሙ ቦታ ያሉት ስፍ ሰዎች አይረበሹም፣ አይፈሩም፣ አይደነግጡም። እነዛ ሰዎች በመሀላቸው ሲሄዱ ፍጹም ደስተኛ ናቸው። ምንም አይነት የሚረብሻቸው ነገር የለም፣ ሰላማዊ ናቸው። እነዛ በስተ ምዕራብ በኩል ያለው እጅግ ቁጥሩ የማይታወቅ ብዙ ህዝብ ግን እነዚህን ከሩቅ በማየት እየተተራመሰ እየተናደ እየተናደ እየሄደ በዛ ዋሻ ውስጥ ይከተታል የዘንዶና የዘንዶና ያዟፍ ባለው ዋሻ ውስጥ እየሄደ ይከተታል ይከተታል ይከተታል። ልክ በሩ ላይ ደግሞ ሲገቡ እንዴት ነው ይሄ ገጠር እንኩቶ ሲናኮት ወይም የሆነ ነገር ሲቃጠል የሚወጣ ጭስ አለ አይደል? ጥቁር ጭስ፣ ልክ እንደዛ ጥቁር ጭስ እየተነኑ ነው የሚገቡት። በእግር ተራምደው ተራምደው ሄዱና በሩ ጋር ሲደርሱ እየተነነ ይገባል። በር ጋር ሲደርስ እየተነነ ያ ሁሉ ህዝብ ይገባል። ሁሉም ህዝብን ልክ ልቅም ብሎ እነዚህ በምስራቅ ካሉት ሰዎች ውጭ ያለው ሁሉ ልቅም ብሎ በዛ ዋሻ ውስጥ ተከቶ ካለቀ በኋላ በሬቱ ጥርቅም ብላ ትዘጋለች። ከዛ ከተዘጋች በኋላ አንድ ሰው ሳይቀር በዛ በበረሃው ያለው ሰው አንድ ሰው ሳይቀር ሁሉም ከገባ በኋላ ይዘጋል። በሩ ከተዘጋ በኋላ ይጮሃሉ። ሳሌ ለመቅድስ አይገልፀውም። ጩኸቱ ሲያስፈራ እንጃ ምን ብዬ ልንገራችሁ፣ በስማ በጣም ከባድ ነው። በጣም ማለት እንደዛ የጮሁ የጮሁ የጮሁ ለመክፈት ይታገላሉ። ለመውጣት ከገቡበት ተመልሰው ለመውጣት ይታገላሉ። አረገኝ ወይ ፍንክች በሬቶ ጥርቅ መብላት ተዘግታለች። ከውጭ በኩል እኔ ሳየው በሩ ያን ያህላ እንደዚህ የተቆለፈ ነገር ምን ምን ምን የለውም። ዝም ብሎ ዝግት ነው ያለ። ግን ምንድን ነው በሆነ በአንዳች ኃይል ተጠርቅማ ተዘግታለች። ማንም ሰው ከውስጥ ወደ ውጭ ሊወጣ ወይንም ደሞ በርቱን ሊከፍታት አይችልም። ያ ሁሉ ሰው እንደዛ ሆኖ በዛ የዘንዱና የያዙ አፍ ምስል ባለው ዋሻ ውስጥ እንደተከተተ ማንም ሳያሳድደው ማንም ሳያባረረው እነዛን የመባረቅ ተሰይፍ የያዙትን መልከ መልካም ሰዎች በማየት ብቻ እየሸሽ በዛ ዋሻ ውስጥ ተከቶ ተከቶ ተዘግቶበት ቀር እነዚህኞቹም ባሉበት ሰላማዊ ህይወታቸውን እየኖሩ እነዛን መልከ መልካም ሰዎች በመሀላቸው እንዳሉ ይህንን አይቼ ነቃሁኝ እና ለወንድሜ ብሩክ የውኔ መድኃኒዓለም ቸር ስለሆነ የድንግል ማርያምን ፍቅር ስለበዛልኝ እንጂ ለዚ የሚገባ ሰው አደለሁም። ያጢአተኛ ነኝ። የእውነት ስለትህትናና ስለፍቅር ሳይሆን የእውነት ኃጢአተኛ ነኝ፣ ግን የእግዚአብሔር ምሕረቱ ብዙ ነው እና እግዚአብሔር የተመሰገነ ይሁን። ይህንን ይመስላል። ወንድም ብሩክ እስኪ እንግዲህ ያለውን ነገር ይኸውና፣ የራሱ የሆነ እንግዲህ ፍችና ትርጓሜ ካለው የሚጠቅም ነገር ካለው መላው ዓለም ለሚገኙ ቤተሰቦቻችን እንዲደርስ አድርግልኝ። አመሰግናለሁ። ሰላም። እግዚአብሔር በያላችሁበት ሁሉ ይጠብቃችሁ። አሜን። ወስብሐት ለእግዚአብሔር። ኢትዮጵያ የሥላሴ ክብራቸው መገለጫ እና መመስገኛ ምድር። ኢትዮጵያ ርስተ ድንግል ማርያም። ኢትዮጵያ የዓለም ብርሃን። ኢትዮጵያ የዓለም ገዢ ናት ለዘላለም አሜን። በስማአ ሞወልዶ መንፈስ ቅዱስ ሀዶ አምላክ አሜን። በስማአ ወወልዶ መንፈስ ቅዱስ ሀዶ አምላክ አሜን። በስማአ ሞወልዶ መንፈስ ቅዱስ አሀዶ አምላክ አሜን። ሰላም እንዴት ናቸው? ኢትዮጵያ ለም ብርሃን ቤተሰቦቼ ቶቼ፣ ወንድሞቼ፣ እናቶቼ፣ አባቶቼ እንዴት ከረማችው? የድንግል ማርያም ልጅ ኢየሱስ ክርስቶስ የተመሰገነ ይሁን አሜን። ኢትዮጵያ የስላሴ ክብራቸው መገለጫ እና መመስገኛ ምድር። ኢትዮጵያ ርስተ ድንግል ማርያም። ኢትዮጵያ የዓለም ብርሃን። ኢትዮጵያ የአለሙ ገዢ። አሜን ትሆናለች፣ እናምናለን። የመጣሁት ከቅዱስ ራኤል የጽዋ ማህበር ነው። ስሜ ወለተ ማርያም ነው። የምኖረው አዲስ አበባ ነው። ከአራቱ ታቦታት የጽዋ ማህበር ነው። ይሄ ምስክርነት ወንድሜ ብሩክ የሚጠቅም ከሆነ ታስተላልፍልኛለህ፣ የማይጠቅም ከሆነ ደግሞ አንተ አዳምጣ አንተ ጋር ይቀመጥ። ያየሁትም ህልም መስከረም አምስት ሁለት ሺ አስራ ስምንት መስከረም አምስት ነው። እና ያየሁት እኔ በፊት ተወልጄ ያደግኩበት አካባቢ ስለዛ ሀገር ነው ያየሁት። እና ብቻ የመጀመሪያው ቀን አየሁና በቃ ማለት የተወለድኩበት አካባቢ ስለሆነ ስለዛ ብቻ እንትን ብዬ ነው አስብኝ ነው ምናምን ነገር ብዬ ዝም ብዬ ነበር። እኔ ድጋሚ ህልም ያየሁትን ዛሬ ያየሁትን ድጋሚ አይቼ አላቅም ነበር። እና ሁለቴ ሳየው እቆይ፣ እስኪ ልንገር የሚጠቅም ከሆነ እስኪ ልንገረው ልንገረው ልንገረው የሚጠቅም ከሆነ ብዬ እንትን አልኩኝና መተሀራ እኔ የተወለድኩት መተሀራ ስኳር ፋብሪካ አባድር አራተኛ ካምፕ ውስጥ ያደኩት የተወለድኩት፣ እና ስለዛ አገር ነው ያየሁት ና መተሀራ፣ ስለ መተሀራ ማለት ነው። እና እዛ መተሀራ ያሉ ህዝቦች እንዳለ ማለት ነው ህዝቡ እንዳለ ያቺ ሀገር በጣም ትልቅ እዛች ሀገር ላይ ትልቅ ችግር ተፈጥሮ ማለት ነው። እና ህዝቡ እንዳለ ይወጣል። በቃ መተሃራ የምትባለው ከተማዋ ከከተማዋ እስከ ካምፕ ድረስ ማለት ነው። በቃ አጠቃላይ መተሃራ የተባለ በሙሉ ህዝቡ እንዳለ ንቀል ብሎ ወጥቶ ወደ አዲስ አበባ እየገባ እና እኔ ደግሞ እንዲስወጣ አስፓልቱ እንዳለ በመተሃራ ህዝብ ተሞልቷል። ይሄ ምንድን ነው? ምንድን ናቸው እነዚህ ሰል? የመተሃራ ህዝቦች ናቸውና እነሱ በቃ መተሃራ ለቀው እዛ ሀገር መኖር፣ በቃ ያቺ ሀገር ችግር ተፈጥሮባታል። በፍጹም እዛች ሀገር ላይ ሰው መኖር አይችልም። እና ህዝቡ ደግሞ ምንም ነገር ስንቅ እንኳን አልያዙም ማለት ነው፣ ሲወጡ ባዶ እጃቸውን ትንሽ ትንሽዬ ሻንጣ ልብሳቸው መሰለኝ ሻንጣ ብቻ ይዘው ነው እየወጡ ያሉት። እና በአስፓልቱ የአዲስ አበባን አስፓልት በቃ እነሱ ናቸው የሞሉት፣ ተሰደው እየገቡ ወደ አዲስ አበባ ማለት ነው። እና ይሄ ምንድነው? እና ፖሊሶች አሉ ወታደሮች ማለት ነው፣ እነሱን ያጀቧቸው ደግሞ? እንትኖች አሉ ፌደራሎች ማለት ነው። ፌደራሎች አጅበዋቸዋል። እያንዳ በእያንዳንዳቸው ልክ ቁጥር መሰሉኝ ፌደራል ፖሊሶቹ ማለት ነው ያጀቧቸው እና በቃ እንደዚህ የታጅበው አስፋልቱ ሙሉ ታርገው ወደ አዲስ አበባን እንዳለ አጥለቅልቀዋታል። ከዛ እኔ ደግሞ ወይኔ በቃ እዛ ሀገር ያሉ ህዝቦች እንዳለ ተሰደዱ ማለት ነው አልኩኝ። ከዛ አዎ፣ በቃ ወጡ እኮ እዛ ሀገር ያሉ ህዝቦች እንዳለ ወጡ፣ ተሰደዱ። እዛ ሀገር ከእንግዲህ በኋላ መኖር አይቻልም። ይሄው እያየሻቸው ህዝቡም እንዳለ እየወጣ ነው። ከዛ ቤቴ የገባሁኝና ነፍሷን ይማራት እናቴ ያለች ይመስለኛል እኔ ቤት ውስጥ ማለት ነው ከዛ ከእናቴ ጋር ደግሞ እኔም አላቃት ትልቅ ሴት አሮጊት አለች እና ጸጉሯ ሽበት ነው፣ አላቃትም እኔ። ከዛ እናቴን ገባና ነፍሷን ይማራት ቤቴ ማለት ነው፣ ቤት ውስጥ ገባና፣ እናቴ ቢያንስ አንድ ሰው ይዤ ልምጣ፣ እስኪ ከነዛ ውስጥ ማቀው ሰው እንኳን ካለ እስኪ ወደ አስፋልት ወጥቼ አንድ ሰው ይዤ ልምጣ ስላት እናቴ ደግሞ ቀይ ብዬሻለሁ፣ እንዳሰማሽ ብቻ ሮጊት ማንንም ሰው ይዘሽ እንዳመጪ እዚህ ቤት አይቻልም፣ እንዳሰማሽ። ካመጣሽም ደግሞ ተደብቀሽ ሄደሽ ይዘሽ ነይ፣ ግን እንዳሰማሽ ብቻ ሮጊት ማንንም ሰው እሷ ስላለች እዚህ ቤት ማንንም ሰው እዚህ ቤት ይዘሽ እንዳመጪ አይቻልም። አረ እናቴ ሁሉም እኮ ተሰደው ወጥተዋል፣ ቢያንስ የማውቀው ሰው አንድ ሰው እንኳን ካገኘው ይዤ ልምጣ። አይሆንም፣ አይቻልም። አንቺ ደግሞ እንትን ካልሽ ደግሞ እንደፈለገሽ ትለኝና በቃ በቃ ሷ አሮጊቷሽ ስለማትለኝልና ዝም ብዬ ቆሜ አስፋልቱ ላይ የሚሄዱትን እያዘንኩኝ እየተከስኩኝ አያቸዋለሁና፣ ይሄንን አየሁኝና የመተሃራ ሕዝብ እንዳለ በሙሉ ወጥቶ ከዛች ሀገር ሲሰደድ አየው። ሀገር መተሃራን በሙሉ ለቆ ማለት ነው። በቃ ዝም እያልኩኝ ነቃሁኝ። ልካለው ወንድሜ ብሩክ፣ እና ይሄ የሚጠቅም ከሆነ አስተላልፍልኝ። መታሃራ ለይቶ ልጅ ያደግኩበት ሀገር ነው እና አሁን አሁን ግን መተሃራ አይደለም የምኖረው አዲስ አበባ ነው የምኖረው እኔ። የሚጠቅም ከሆነ አስተላልፈው። ይሄ ነው ወንድሜ ብሩክ። አመሰግናለው። ወለተ ማርያም ነኝ። ወወልድ ወመንፈስ ቅዱስ አህዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። ኢትዮጵያ የሥላሴ ክብራቸው መገለጫ እና መመስገኛ ምድር። ኢትዮጵያ ርስተ ድንግል ማርያም። ኢትዮጵያ የዓለም ብርሃን። ኢትዮጵያ የዓለም ገዥ። እንደ ኃጢአታችን ሳይሆን እንደ ቸርነቱ ቆላ ደረሰ ይላሉ። ለእግዚአብሔር ክብር ምስጋና ይሁን። አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም ክብር ምስጋና ይሁን። ለክብር መስቀሉ ክብር ምስጋና ይሁን። በጸሎታቸው ለሚጠብቁን ለአርባዕቱ እንስሳ፣ ለሃያ አራቱ ካህናተ ሰማይ፣ ለቅዱሳን ሊቃነ መላእክት፣ ለቅዱሳን ጠባቂ መላእክት፣ ለቅዱሳን ጽናስጤ ነቅደ ለነቢያት ለሐዋርያት ለሰማዕታት ለጻድቃን ቃልን ለመደናገል መነኮሳት እንደዚሁም ከኃጢአታችን ስራቱ ለሚፈቱን ቅዱሳን አባቶች ካህናት ክብር ምስጋና ይሁን። እንደምናለው ወንድሜ ብሩክ ሁለት ተገብሬልኝ በቅዱስ ድንግል ማርያም ጽዋ አንዲት ልማይች የነበረ እሷ የሚጠቅም ከሆነ እንድትሰማው ብዬ ነው ያየሁትም አሁን ሐምሌ ሀያ ሰባት ሁለት ሺ ሀያ አምስት ላይ ለሀያ ስምንት አጥቢያ ነው። በሃያ ሰባት የመድኃኒዓለም ዕለት የግብፅ ቤተ ክርስቲያን ሄጄ ቅዳሴ ተካፍዬ ነበርና ቅዳሴው ላይ የቤተሰቦቼን ስም አስገባ የኢትዮጵያ የዓለም ብርሃን ቤተሰቦቼን ብዬ ጽፌ ሰጥቼ ነበር እና ለሀያ ስምንት ለሊቱን ያየሁት ህልም ነው። ይኸው ምንድን ነው፣ በዚህ ሀገር ያለ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ይመስለኛል ትንሽ አዳራሽ ከጀርባ አዳራሽ ይመስለኛል። በውን ግን እንደዛ አይነት አዳራሽ የለውም። ግን ልጆች እንደ ሰንበት ትምህርት ቤት አዳራሽ ያለ አዳራሽ ውስጥ ህጻናት መዝሙር ያስተምራሉ እና ለበዓልም ያስተምሯቸው ይመስለኛል። እና መዝሙሩን እየተማሩ ህጻናቶቹ ከሰባት ዓመት በታች ያሉ ህጻናት ናቸው። ባንዲራ አልፎ አልፎ ይዘዋል። እና የያዙትም ባንዲራ አረንጓዴ፣ ብጫ፣ ቀይ ምልክት የሌለውን ነው። እና መዝሙሩን ሲዘምሩ መዝሙሩ የመጀመሪያዎቹ ሁለት ስንኞቹ አልተያዙኝም፣ ግን ያንን ካሉ በኋላ የሚሉት ሂሳይዲት ዘትሩዝ ሂሳይዲት ዘትሩዝ ሂሳይዲት ዘትሩዝ ኢትዮጵያ ያለም ብርሃን እንደገናም ሂሳይዲት ዘትሩዝ ሂሳይዲት ዘትሩዝ ሂሳይዲት ዘትሩዝ ኢትዮጵያ ያለም ገዢ ብለው ይጨርሳሉ እና ደጋግሞ ይህን ይላሉ። በዜማ ነው የሚሉት። ዜማውም እንደዚህ ነው። ኢትዮጵያ የዓለም ብርሃን ዘስስስ ኢትዮጵያ የዓለም ገዥ ያሉ እየደጋገመ ለማመድ አሉ እና በሩ ጋ ሆኜ ለመቅረጽ ስሞክር ለጓደኞቼ ላሳይም ቢለኛል እና ምን ላለው በውስጤ፣ ለኛ አልነገሩንም እንጂ ይኸው ቃል ኪዳኑን ተቀብሏል ማለት ነው። ልጆቹን ህጻናቶቹን እያሰለጠኗቸው ነው ብዬ ላለሁኝ እና ይሄንን አይቼ ነቃሁኝ። ስነቃ ይሄንን ዜማ እኔ ራሴ እያዜምኩት ነው የነቃሁትና ምናልባት የሚጠቅም ከሆነ ለኢትዮጵያ የዓለም ብርሃን ቤተሰቦች እንድታካፍላቸው ብዬ ነው። እግዚአብሔር ይስጥልኝ። ኃጢአተኛ ደካማ የሆንኩኝ እህታችሁን በጸሎት አስቡኝ። እንዲሁም በስደት ያለን ደካማት ወንድሞቻችሁን ሁልጊዜ በጸሎታችሁ አስቡን። እግዚአብሔር ከሁላችን ጋር ይሁን፣ በሰላም ለመገናኘት ያብቃን። ከቅድስት ድንግል ማርያም የጽዋ ማህበር